ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰዎች፣ ቶማስ ምን ገጠመ የሚለውን ዛሬ ማለት ነው። እሺ ቶማስ ምን ገጥሞት ነው? ምን ሰምቶ ነው ማለት ነው የጠፋበት ምክንያት፣ ስልኩን እንደሰማ እንዳነበበ ቴክስቱን እንዳየ ነው መንገድ ላይ ይወደቀው ማለት ነው ስልኩ የለም። ስልኩን መሬት ላይ ጥሎ ነው የሄደው። የሄደበትም ምክንያት መሲ ሄለን ጓደኛውን እንደገደለ የአዱናይን አባት የገደለችው ሄለን ናት ብላት ቴክስት ጻፋለት። በቴክስቱ መሰረት ቴክስቱን እንዳየው ደንግጦ፣ እንግዲህ አኪም ቤትም ይግባ የሆነውን ነገር አናቅም። እንግዲህ ጠፍቷል ማለት ነው። እንደምታውቁት ማንም ሰው አየንም የሚል ሰው የለም። ምን ገጥሞት ነው የሚለውን አብረን እናያለን። እና ማለት ነው ውድና የተከበራችሁ ጃናሌ ቤተሰቦች፣ በዚህ ድራማ ላይ ከባለፈውም ድራማ ላይ የተወሰነ ማች የሚያደርገው ነገር ቢኖር ምንድን ነው፣ በጣም ብዙ አስመሳይ ሰዎችን እንዴት ማወቅ እንችላለን የሚል ነው እና ባለፈው ላይም እንደነገርኳቸው አስመሳይ ሰዎች ብዙ ጊዜ አያስታውቁም ማለት ነው። ልክ መልካም ሰው ሆነው ልክ እባብ እንደ አተኛኙ የሚጎዳ አይመስልም እና መልኩን አሳምሮ ማለት ነው። ነገር ግን መርዘኛ እንደሆነ መዘንጋት የለብንም። አሁንም በወይዘሮ ሄለን ላይ የምናየው እስቲ እስከ ባሏን ድረስ ለማጥፋት የምትአሴር መርዘኛ እባብ ናት ማለት ነው። በነገራችን ላይ ለባሏን ልትገለው ሽጉጥ ነዝራ ልተኩስበት ስትል እንደምታውቁት አይታት ነው መሲ መሲን ስላየቻት ነው የጠመደቻትም መሲ የአዱናይን አባት እንደገደለችው ታውቃለች። ሚስጥሩን ሁሉ ሰምተዋል ማለት ነው። እና ከእሷ ውጭ ግን የሰማ የለም፣ መረጃ የለኝም በማለት ተጨንቃ ነበረ መሲ። ወርቃ እራሷን እንደ መታት ሁላችንም የምናውቀው ነው። ነገር ግን ማስታወስ እየቻለች አላስታውስም ብላ በማስመሰል ላይ እየሞከረች ነበረ ቪዲዮ እየቀረጸች ሪከርድ በሚሞሪ አስቀምጣ ሚሞሪው ላይ ሪከርድ መረጃ አስቀምጣ ነበረ። መረጃውን ግን እንዳያችሁት ወይዘሮ ሄለን ደልተዋለች ማለት ነው። እንግዲህ ትንሿ የአይንዬ ልጅ የእሷ የሄለን የስጋዋ ልጇ ናት ማለት ነው። እንግዲህ በልጅነታቸው እንደት እንደተቀያየሩ ወላም ተጣላት እንዲሁም ይለወጡም አይታወቅም። ነገር ግን ልጇ እንደሆነች አታውቅም። የወይዘሮ አይንዬ ልጅ እና የወይዘሮ ሄለን ልጅ በተቀራኒ ናቸው፣ የተቀያየሩ ናቸው እና የወይዘሮ ሄለን ልጅ እንግዲህ አናቅም ለወይዘሮ አይንዬም ልትሆን ሊሆን ይችላል። አይታወቅም ግን አይንዬ ጋ ያለችዋ ልጅ የወይዘሮ ሄለን ልጅ ናት ማለት ነው። እንግዲህ የተቀየሩበት መንገድም ባናውቅ ምናልባት እንግዲህ ሁላችንም በስተመጨረሻ የምናውቀው ይሆናል። በትብ ውስጣም ሊመጣ ይችላል ማለት ነው። ቴዲ መሲን እየጀነጀነ ያለው ልጅ ቢኖር መሲን እያወራት ያለው ቴዲ ነው ነው የምለው በእኔ በኩል። አቶ ቶማስም እንግዲህ ጠፍቷል። እስከሚመጣ ደግሞ እንግዲህ ምን ሆኖ ነው? መኪና አደጋ ደርሶበት ነው? ሐኪም ቤት ገብቶ ነው? በቃ ይሄ ይሄን ነገሮች እስካሁን አላወቅንም ማለት ነው። ያው እንደምታውቁት ለተወሰነ ጊዜ እንግዳን ድራማ እንትን ብለውት ነበረ ከአንድ ሳምንት ኦሬዲ ከአንድ ሳምንት ከዛም በላይ ሊሆን ይችላል አልተለቀቀልንም ነበረ ስለተለቀቀ ደግሞ በጣም ደስ ብሎናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ እንድታበረታቱኝ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ ማለት እንወዳለሁ እና እንግዳ ድራማ ላይ እና እንዲሁም በለዛ ዩቱብ ቻናል ላይ ብዙ አስተማሪ ድራማዎችን እየተለቀቀ መሆኑ አትዘንጉ። እና ምንድላችሁ ፈልጌ ነው በዚህ ድራማ ላይ ብዙ ሰዎችን አስተማሪና ቁም ነገር አዛል እንደሆነ መናገር ወዳለሁኝ። ውዴ ቻኔል ቤተሰቦች ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ ላይክ እያደረጋችሁ ስለምታበረታትኝ ከልባ አመሰግናለሁ። እንግዳ ድራማ ላይ ከአሁን በፊትም ወይዘሮ ሉሊት በሚለው ሰርታለች እና ሉሊት ማለት እንግዲህ እዚጋ ደግሞ ሄለን ማለት ነው። ሄለን እዚጋ ያለች ዋ ሄለን የተቃራኒ የሉሊት ሉሊት ገጽ ናት ማለትም ተመሳሳይ ገጽ ነው ማለት ይቻላል። ለምን እዛ ጋም ተንጎለኛ ሆና ነበር። ምሰለው እዛ ጋ ግን በጣም የሚያስቅ እንትን አላት። አክቷ በጣም ያስቀኝ ነበረ። እዚጋ ግን እውነት ለመናገር እንግዲህ ቴዲን ትወደዋለች፣ ታፈቅረዋለች። እንግዲህ ምንድን ነው ከእሱ ብር ስላጣች ነው፣ ለብር ስትል ቶማስን የወለደችው እና ከቶማስ የተጋባቸው ከቶማስ የወለደችው፣ ለዛ ነው ልጄን በድህነት ማሳደግ አልፈልግም ብላ ይህን ሁሉ ውጣ ውረድና ሕገወጥ ስራዎችን እየሸጠች እያደረገች ያለችው ለአንድ ለልጇ ስትል ነው ማለት ነው። እናት ለልጇ ምን ቢሆን ታደርጋለች። ነገር ግን እንደዚ አይነት የሰውን ነፍስ አጥፍቶ እንጃ፣ በፍጹም ይህ ነገር ሊደረግ አይችልም። በነገራችን ላይ እናት እንግዲህ የእናትን አስተዋጽኦ የደረሰው ና የወለደ ነው የሚያውቅ ማለት ነው። ቶማስስ እስካሁን የት ገባ? ይመጣል አይመጣም የሚለው ደግሞ እውረ ለመናገር በጉጉት የምንጠብቀው ሰው ቢኖር አቶ ቶማስ ነው። ቶማስ ደግሞ በዚህ ላይ በጣም መልካም ና ይህ ዋኮ ነው፣ አማኝ ነው እና በጣም ሩሩህ ለሁሉ ተጨናቂ ሁሉንም እንደ ቤተሰቡ እንደ ጸባው የሚሸኝ አባት ነው ይባወራ ማለት ነው። ይህ አባወራ ደግሞ አሁን ላይ በደረሰው ነገሮች አብዶም ሊሆን ይችላል። መኪና አደጋም ገጥሞት፣ መኪና አደጋ በገጠመው ምክንያት ወህኒ ቤት ገብቶም ሊሆን ይችላል። አይ ነው ማንም የሚያቅም የተረዳም ሰው የለም ማለት ነው። ይህ እንደዚህ አይነት ነገር ላይ ብቻም በምሆነበት በምንሆንበት ሰዓት ላይ የሆነ ነገር ሲደርስልን ሲነገርን የሆነ ራሳችንን ስተን የምንወርቅበትም ሰዓት ሊኖር ይችላል። መንገድ ላይም ከሆነ እንደዚህ መኪና እየመጣ እያቋረጠ ልንወርቅ እንችላለን። እና አንዳንድ ነገሮችን መናገሪያ ሰዓት እና ገደብ ሊኖሩ ይችላል። ዝም ብሎ የሆነ ነገር ተልእኮ አይጻፍም፣ አይነገርም ማለት ነው ለምን በቃ የያዘውን ማሽን የሚቆርጥም ቢሆን እዛ ላይ ማሽን ይቆርጠዋል። በነገራችን ላይ ብዙ ነገሮችን እንደዚህ አስደንጋጭና አስጊ ነገሮችን እንንጃ ብቻ ለመንገድ ይከብዳል። ከመንገድ ወደ ኋላ የማንልበት መንገድም ከሆነ ቢያንስ ከተነገሪው ውጭ ሰው ሌላ አንድ ሰው ቢኖር ማለት ነው ለምን የሚሆነውን ነገር ፓርት ማየት ይችላል። ምንም ገጠሙ ምንም ለሌላው ብርታትም ጥንካሬም ሊሆን ይችላል ማለት ነው። እዚ ጋ ግን ቴዲ እንደምታውቁት ለሚስቱ ማለት ነው ለሄለን ረዳት ሆኖ በተንኮል ላይ ተንኮል እየሰራ የአዱናይን አባት የገደሉት እነሱ እንደሆኑ ጠንቅቀው ያውቃሉ። የአዱናይን አባት ሲገድል ግን እስቲ አንተ ብትሆን ረራይ ልታሳድር ቤት ትችላለህ? እሷ ግን እንደምትገለኝ ዛሬ ተስፋላይ ብሎ ከቤትም ሳይሰናበት ነው የወጣው። የአዱናይ አባት በነገራችን ላይ እኔ ያሳደጉት ምንድነው የሆነ ግጥም ገጥሞ ነበረ ማለት ነው። እና እኔ ይህን ነገር በፍጹም አላደርገውም እኔ ብህት ያለው ህፃናቶች ሲሸጥ ማየት አልፈልግም አልችልም፣ በማለት በገንዘብ ተደራድረው ነበረ እንደማይፈልግ ነው የተናገረው። እኔ ይሄንን ነገር ለቶማስ እናገራለሁ ሲል ነው ወስዳናቱን ናሱን የመታችው ወግ እንትን ያለችው ማለት ነው ያፈነዳችው። ይህን ስታደርግ ግን ምንም ነገር በፍጹም ጸጸት ምናምን የሚባል ነገር ይህላት ማለት ነው እንዲሁም የሄለን ልጅ እና የወይዘሮ ሉሊት ልጅ ማለት ነው። ሉሊት ማለት እንግዲህ ሄለን ናት። የሄለን ልጅ እና የወይዘሮ አይነዬ ልጅ ማለት ነው። አንድ ናቸው። እነሱም እንግዲህ አንደኛዋ አሳዳጊ፣ አንደኛዋ ወላጅ ስለሆነች ነው እንጂ እዚህ ጋር ደግሞ እንደምታውቅ ብዙ ሚስጢሮችን ነገር ሰምታለች። ነገር ግን ይሄ ነገር ምንድን ነው ብላ እራሷን ልታጠነጥን እና ልሰማው አልቻለችም። እየጠረጠረች ስለነበረ ፈጣሪ ሆይ እዚህ ቤት ምንድን ነው የሚካሄደው በማለት ራሷን ገርሟታል ማለት ነው። እና ለእህቷ ለመሲ ብትነግራት የተወሰነ ምሳሌና የተቻለ የተሻለውን መፍትሄ ልትሰጣት ትችል ነበረ። መሲም እንደምታውቁት አላስታውስም እህትነቱንም አምኛ አልተቀበልኩሽም ስለምትላት እሷም ከፋት ማለት ነው። መሲ አሁን ላይ ደግሞ እየተዘጸጸች ያለችው ለምን አልተናገርኩም ለእናቴ እንዴት ነው መነግራት የሚለውን በጣም ተጨንቃለሁና ለዛ ነው አሁን ላይ በእንደዚህ አይነት ደረጃ ላይ እየተጎዳም ያለው ማን ነው ቶማስ ነው ቶማስ እና አዱናይ ማለት ነው አዱ በጣም ተጨንቋል የወይዘሮ ሄለንን የትየን ስራዎችን ጠንቅቄ አውቃለሁ ማወቅ አለብኝ ስላለ እንግዲህ በፍለጋ ላይ ይገኛል። ምክንያቱም ምን እያደረገ እንደነበረ ምን እየሰራ ነው የሚለውን ሙሉ ለሙሉ እያጣራ ይገኛል ማለት ነው። ይህንን ያደረገበት ምክንያት ምንድን ነው? የአባቱ ገዳይ መኪና እና የወይዘሮ ወይን የልጅ የታሰረች የታገተችበት መኪና ቁጥሩ ታርገው አንድ ነው። ይህ ነገር እንዴት አንድ ሆነ የሚለው አጋጣሚ አይደለም የሚለውን ስለተያዘ ነው ማለት ነው። እስኪ እስካሁን ድረስ ከተራስጊዋ በኩል ግጥሟን ማለት ነው ድራማው ነገር ድራማ ገጥሟል። ያንን ድራማው የገጠመበት ካሜራ የገጠመበት ምክንያት ካሜራው፣ እንግዲህ ካሜራው ላይ ምን እንደምታወራ ለማወቅ ነው። ለመልካምነት ብሎ ነው ማለት ነው። እና እንግዲህ እንደምታውቁት ውዲ ቻናሌ ቤተሰቦች አዲስ ያልሆናችሁ ቤተሰብ ሆኖ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር እያደረጋችሁ ቀጣይ ፓርት በማን እንደምመጣ ደግሞ በኮሜንት ልሰው ደስ ይለኛል። አድርጌ የምትሉኝ ነገሮች በሙሉ አድርጋለሁ፣ እና ቪዲዮን ላይክ እያደረጋችሁ ጀምሮ እሱ መጥቷል ማለት ነውና፣ ይህንን ስላችሁ ግን ቶማስ የገጠመውን ነገር ለማወቅ ክፍሉን ቀጣዩን ክፍል አብረን እንደምናየው ነው።